ከዛ በላይ ከበሬ በታች የሆነ ኮርማ ይፈለጋል። ጥቁር ቦቃ የሆነ ሲሞት በታላቅ የቀብር ስነ ስርዓት ከመሰለ አምላክ ወንድሞቹና ከነገስታቱ ጎን ይቀበራል። ከሚያምር አዳራሹ ወጥቶ በሰረገላ ተቀምጦ እየተጎማለለ የወንዶቹ ወንድ የሚል ትርጓሜ ያለው ካካኦ የተባለ የጦር አለቃ ሰላም፣ ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ በቀደመው ክፍል የግብፅ ስርወ መንግስትን ከመነሻ እስከ አስራ ሰባተኛው ዳይነስቲ የነበሩትን ነገስታትና የሚያመልኳቸው ጣዖታቶችን እንዲሁም የአባይ ወንዝን የአምላክነት ደረጃ ሰጥተው ሲያመልኩት እንደነበር ተመልክተናል። በዛሬው በክፍል ሁለት ደግሞ የግብፅና የኢትዮጵያ ሾክቾችን እንዲሁም የግብፅ ስርወ መንግስት ከ18ኛው እስከ 25ኛው ስርወ መንግስት እንዲሁም ኢትዮጵያ ለግብፅ ገባሪነት ነፃ የወጣችበትን አብረን እንመለከታለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የቴሌግራም እና የቲክቶክ አካውንታችንን ፎሎ በማድረግ ቤተሰብ የሆኑ እናመሰግናለን። ቅድመ ልደተ ክርስቶስ ከ2000 ዓመት ጀምሮ በኢትዮጵያውያንና በግብፃውያን መካከል ጸብም ፍቅርም ሲስተናገድ ኖሯል። ከ1580 ወዲህ ግን ግብጾች እየገነነ በመጣው ስለጣኔያቸው አማካኝነት ግዛት የመስፋፋት ፍላጎት አደረባቸው። በቲሞሲስ ሶስተኛና በሌሎች ከእርሱ በፊት በነበሩት ፈሮኖች ጊዜ ደግሞ የኢትዮጵያ ነገስታት የነበሩት እና አሜን መሀት ነጻው የ17ተኛ ና 18ተኛ ላይ የሰፈሩት የኢትዮጵያ ነገስታቶች በዚያን ጊዜ የነበራቸው ኃይልና ገናናነት ከግብፅ አንጻር ሲታይ ደካማ ነበር። እናም መመከት አልቻሉ። ስለዚህ በቶቲሞስ ሶስተኛ በፊት የነበረው ፈርዖን አሞሲስ የተባለው ከ1580 እስከ 1557 ቅድመ ልደተ ክርስቶስ መካከል ባለው ጊዜ የኢትዮጵያውያን ወሰን እያለፈ መውጋትና መዝረፍ ጀመረ። ተከታዩ ፈርዖን ደግሞ እንዲሁ ይበልጥ እያደረገ የገፋ ሀገር ያዘ። ቀጥሎ የነገሰው ቱቲሞሲስ ሶስተኛ የተባለው ፈርዖን ደግሞ ከ1500 እስከ 1480 የነገሰው ማለት ነው። ከእርሱ በበለጠ ጦር እየላከ ኢትዮጵያን፣ ኑቢያን አስያዘ። በምስራቅ በኩል ብዙ ሀገሮች አስገብሮ ግብፅን አገነነ። በዘረፋና በግብር የሚገኘው ዕቃ፣ ብርና ወርቅ የግብፅን መንግስት አከበረም። ወርቅ በአንተ ዘንድ እንደ አሸዋ ነውና በአክልላክልን እያሉ የባቢሎን ነገሥታት ይለምኑት ጀመር። ሻምፖሊዮን የተባለው የፈረንሳይ ሊቅ የጥንቱን የግብጾች ፊደል ያፈታት ሚስጢር እስኪገልጠው ድረስም እነዚህ የግብፅ ነገሥታት በአገራቸው ውስጥና ከአገራቸው ውጭ የሰሩት በርካታ ታሪክ ተደብቆ ይኖር ነበር ነገር ግን የፊደሉ ምስጢር ከተፈታ በኋላ የጀርመን፣ የእንግሊዝ፣ የፈረንሳይና የአሜሪካን ሊቃውንት ቡድን በቡድን እየሆኑ ወደ ጥንታዊቷ ከተማ ወደ መንፊስ፣ ቴብ፣ ሎክሶር፣ ካርናቅ እየሄዱ በየሐውልቱና በየቤተ መቅደሱ በየቤተ መንግስቱና አዳራሽ ግድግዳ ላይ የፈርዖኖች አጽም በሚሸፈንበት የእንጨትና የድንጋይ ልባስም በውስጥም በውጭም እንደ ስዕል ተስሎ ከሚገኘው ጽሁፍ ላይ ተገልብጦና ተተርጉሞ የብዙ ፈርዖኖች የጦር የመንግሥትና የነገስታት የአማልክትና የካህናቱ ታሪክ እነ ስርዓቱ ተገኘ። በዚህም ውስጥ ፈርዖኖች እነ ህርሃማሲስ እነ ቱቲሞሲስ ሶስተኛ ኑቢያን ያስገብሩበት ታሪክ አብሮ ተገኝቷል። ቶቲሞሲስ ሶስተኛ በግብፅ በ18ኛው ሥርወ መንግሥት ውስጥ ከነገሱት ዋና ዋና ፈርዖኖች ውስጥ አንዱ ነበር። በካርና እቃ ቤተ መቅደስ ግድግዳ ላይ ተገኝቶ የተተረጎመው ታሪክም በምስራቅ ሀገር የአሶራውያንን ፈኒቃውያንን፣ በደቡብ በኩል የኖቢያን አገር ማስገበሩን እንዲሁም የእርሱ እህት የሆነችው አታሶ የተባለችውም የስልጣን ተካፋይ ሆና ለብቿ ጦር አዘጋጅታ ሁንት የሚባለውን ሀገር ወቅታ ልዩ ልዩ የነበሩ እቃዎችን እንዳስመጣች ታወቀ። ሆንት የሚባለው ሀገር ደግሞ ቀደም ሲል እንዳየነው ከሰሜናዊ ኢትዮጵያችን እስከ ኤልማንደብ የሚያጠቃልልና የየመንን ግዘት የሚያካትት ነው። በዚህ ከተገኘው ጽሑፍ የወረራ ምክር የለገሷቸው ጣዖታቱ እንደሆኑ የሚገልጽ ሲሆን ቱቲሞሲስ ሶስተኛም በጦር መሳሪያና በርካታ ሰራዊት የኑብያ ኢትዮጵያ መውጋት ይገልጻል። ቀደም ባሉት ጊዜያቶች ለግብፅ አንገዛም ብለው የፈሮኖቹን ሀይል መልሶ የነበሩት ኢትዮጵያውያን በቶቲሞሲስ ሶስተኛ ጊዜ ሙሉ ለሙሉ ተሸንፈው ገበሩ። የቀሩትም ውጊያውንና ዘረፈውን መቋቋም ተስኗቸው ወደ አትባራና ወደ ተከዜ የሸሹ። ቀጥሎ ባለው ጊዜ የግብፅ ጦር ወደዚህ ሸሽተው ወደ መጡበት አገር ዘልቆ በመርከብ መጥቶ ወቅቱና ባለአባቶችን ማርኮ ተመለሰ እንጂ በሰሜኑ ኢትዮጵያውያን ጦሩን አላሳፈርም። በቴብ ከተማ በካርናቅ የአሞን ቤተ መቅደስ ውስጠኛ ግድግዳ ላይ ቱቲሞሲስ ሶስተኛ ራሜን ኬፐር ወይም ደጉ አምላክ የሁለቱ አገራት፣ የደቡብና የሰሜን የግብፅና የኩሽ ንጉሥ ለዘላለም የሚኖር በጦር ያስገበራቸው አገሮች ተብሎ የአስራ አምስት አገሮች ስም ዝርዝር ተጽፎ ይገኛል። ከእነዚህ ውስጥ በመጀመሪያው መስመር የሚገኘው የእኛው የኩሽ አገር ነው። በተዘረዘሩትም አውራጃዎች ውስጥ ኦትሌት አካሩ አማሱ ታና የሚል ቃል ስላለበት አዱሊስ ትግሬ፣ አማሴን፣ ጣና ማለቱ ሳይሆን አይቀርም ተብሎ ድምዳሜ ላይ ተደርሷል። ከዝርዝሩ ጎን ደግሞ የፑንት አገር ሰዎች የገበሩበት ስዕል ይታያል። እንግዲህ ግብፆች የቀድሞ ኢትዮጵያ የሚባለውን የዛሬዋን ሱዳን ከያዙ በኋላ ከአትባራ ወዲህ ሰሜኑና ምስራቁን የዛሬ ኢትዮጵያ ጦር እየላኩ አስገበሩ እንጂ ቋሚ ጦር አስቀምጦ አልገዙትም። የኖቢያ ግን ግዛቱን በሙሉ ወደ ራሳቸው ግዛት ደባልቀው ሹምሽር እያደረጉ በገዥነታቸው ሊቀጥሉ ችለዋል። ለዚህ ግዛት የበላይ አስተዳዳሪም የፈሮኑ የበኩል ልጅ አልጋውራሹ ሆነ። የማይረክ ስሙም የኩሽ ንጉሣዊ ገዢ ተባለ። በስሩም በቀድሞዎቹ ከኢትዮጵያ ነጋሴዎች ውስጥ ታማኝ የተባለው እየተመረጠ የበታቸውን ይገዛ ጀመር እነዚህኑ በኢትዮጵያ ነገስታትና ሕዝቦችም በተመቻቸው ጊዜ የግብፅ ገዢዎችን አባረው የራሳቸውን መንግሥት ለማቋቋም ደፋ ቀና ማለታቸው ገፉበት። ነገር ግን ከቶቲሞሲስ ሶስተኛ በኋላ የተነሱት ፈርዖኖች የበለጠ እየገነኑ ስለሄዱ የነፃነት ተስፋቸው እየመነመነ ሄደ። ከቶቲሞሲስ ሶስተኛ በኋላ ከተነሱት ከኃይለኞቹ ፈርዖኖች መካከል ደግሞ የበልጥ ገናና ስመጥር የሆነው ራምሲስ ሁለተኛ ሲሆን እርሱም ኖቢያን መግዛቱን ቀጥሏል። በ18 ዓመቱ እንደነገሰና ኖባውያንን ሸፍተውበት በድጋሚ ድል እንዳደረጋቸው ታውቋል። ታላቁ ራምሲስ ዳግማዊ የግዛት ዘመኑ ከ1292 እስከ 1225 ቅድመ ልደተ ክርስቶስ ሲሆን በዚህ የግዛት ዘመኑም ግብፃውያንን፣ የኑቢያ ኢትዮጵያውያንን፣ ሊቢያን፣ የከናንና የአሶሪያውያንን የሜሶፖታሚያን አገሮች 67 ዓመት ገዝቶና አስገብሮ 85 ዓመቱ ሞቷል። እስከዚህ ጊዜ ድረስም የኑቢያ ኢትዮጵያውያን በተገዥነት ላይ ነበሩ። ታላቁ ራም ሲስቀጥሎ ሜኔፕታ የተባለው ልጁ ሲነክስ፣ ልክ በዚያው ወቅት እስራኤሎች በሙሴና በአሮን እየተመሩ ግብፅን ለቀው ወደ ምድራቸው የተጓዙበት ዘመን ነው። ሙሴ በነበረበት ዘመን የግብፅ ፈርዖን የነበረው መጠሪያ ስሙ ራምሴስ እንደሆነና የኔፕታ እንደተካው እዚህ በሻምፖሊዮን ጥናት ይፋ ተደርጓል። ራምሴስ ማለት ደግሞ የፀሐይ ልጅ የሚል ትርጓሜ አለው። ይህ ንጉሥ የእስራኤሎች መብዛት ባሰጋው ጊዜ የበኩር ወንድ ይገደል የሚል ትዕዛዝ ያስተላለፈ ነው። ይህ ንጉሥ ከንጉሥ ሰለሞን የበለጠ ሚስትና እቁባት እንደነበረው ከሚስቶቹ ውስጥ ደግሞ ሶስቱ የራሱ ልጆች እንደነበሩና በአጠቃላይ ሁለቱ 11 ወንድ ልጆች እና 51 ሴቶች ልጆች ነበሩት ተብሏል። ሌላው ደግሞ እስራኤሎችን አለቅም ያለውና በኋላ ላይ ለቆ እነርሱን ሲያሳድድ በባሕረ ኤርትራ ሰጠመ በማለት መጽሐፍ ቅዱስ ፈርዖን ብሎ የጠራው ንጉሥ ስሙ ሜኔፕታ እንደሆነና የበታ ወዳጅ የሚል ትርጉም እንዳለው ተረጋግጧል። እርሱም የገዛበት ዘመን ከ1225 እስከ 1215 ድረስ እንደነበር ታውቋል። የኖቢያ ኢትዮጵያን ለመጀመሪያ ጊዜ ሙሉ ለሙሉ ገዛ ያልነው የቱቲሞሲስ ሶስተኛ የግዛት ዘመን በ18ኛው ዳይናስቲ የሚካተት ነው። የራምሲስ ሁለተኛ እና የሜኔፕታ የነጋሴነት የዘር ሐረግ የ19ኛው ዳይናስቲ ሲሆን የ20ኛው ዳይናስቲ ደግሞ እንደ እርሱ የቴብ ዘር የሆነው ከገዛ በኋላ የ21ኛው ዳይናስቲ የተመሠረተውም የታኒትና የቴብ ድብልቅ ከሆነ የዘር ሐረግ ነው። 22ኛው ደግሞ የነጋሲ ዘር የሆኑት የኒቪያና የቡባስቲ ነገድ ተብለው በየተራ ከነገሱ በኋላ 23ተኛው ዳይነስቲ የታኒት ዘር፣ 24ተኛው የኢሳይ ዘር ተብሎ ተዘርዝሯል። ከዚህ በኋላ ግን የግብፅን 25ተኛ ስርወ መንግስት ኢትዮጵያውያን እንደመሰረቱት ነው የተረጋገጠው። በእነዚህ በተዘረዘሩት ፈርዖኖች የግዛት ዘመን ጊዜ የኑብያ ኢትዮጵያ ለግብፅ እየገበሩ መኖራቸው በበርካታ ማስረጃ የተረጋገጠ ነው። ይህም ሲሆን፣ በኖቢያ ያሉ ነገስታቶች ሃይማኖታቸው ከእነርሱ ጋር እየጠነከረ እነርሱ የሚያመልኩትን እያመለኩ ቋንቋቸውን እየተናገሩና በአጠቃላይ በሁለ ነገራቸው ከእነርሱ ጋር ተመሳስለው ከመኖራቸውን በላይ በጣም ትልቅ ትስስር ከመፈጠሩ የተነሳም የጣዖታቱ የነአሞን አገልጋይ ካህናት እስከመሆንና ልዩ ልዩ መንፈሳዊና ስጋዊ መስተዳደሮች ላይ በታማኝነት ሊሾሙ ችለዋል። እዚህ ላይ ልንገነዘበው የሚገባ ነገር ይህ ሁሉ በኖቢያ ኢትዮጵያ ሲከወን የአሁኗ ኢትዮጵያ መስራቾች አክሱማዊያን በዚያው በኢትዮጵያችን ሰሜናዊ ክፍል እንደሰፈሩና ና በራሳቸው ነገስታት እንደተገዙ እንዲሁም ኖቢያን የገዙትና ያስገበሩት ግብፃዊያን ድንበር ዘልቀው ገብተው ሲያስገብሯቸው እንጂ በሙሉ ኃይላቸውን መጥተው ሰፍረው ቋንቋቸውን አልበረዙም፣ ባህልና ልማዳቸውንም አልቀየጡም። እዚያው በሰፈሩ የግብፅ ኃይል ተገዙ የሚል ማስረጃ የለም። ነገር ግን የኑቢያ ኢትዮጵያና የአክሱም ኢትዮጵያ አንድ ሀገር ነበሩና ልንል የምንችለው ነገር ቢኖር ግብጾች ከፊሉን ኢትዮጵያን ገዙ፣ ከፊሉን ደግሞ በርቀት ሆኖ አስገበሯቸው ነው። በእነዚያ ዘመናት በኑቢያ ያሉት ኢትዮጵያውያን ውስጥ ለውስጥ የነፃነት እንቅስቃሴ ሲያደርጉና ያገኙትን መንፈሳዊና ስጋዊ አስተዳደር ስልጣን ተጠቅመው የግብፅን ግዛት ነቅለው ለመጣል ሲሞክሩ ቆይተዋል። ከረጅም ጊዜ በኋላ ሳክቶላቸው የግብፅን ሰራዊት ጠራርገው ለማስወጣትና ነፃነታቸው ለመቀዳጀት ችለዋል። በአጠቃላይ የግብፅ ግዛት በኢትዮጵያ የቆየው ከ1500 እስከ 1200 ቅድመ ልደተ ክርስቶስ እንደነበር ታውቋል። ይህም ማለት ለ300 ዓመታት ያህል መሆኑ ነው። የኢትዮጵያውያን ሀብት በከፍተኛ ሁኔታ የተዘረፈበት ዘመን መሆኑ የታወቀ ነው፣ እና ናፓታ ለጊዜው ቀዝቅዛ ነበር። ውድ የቻናላችን ቤተሰቦች የግብፅ ስርወ መንግስት ዳይናስቲ፣ እንዲሁም ኢትዮጵያና ግብፅ የነበራት ግንኙነት ከብዙ በጥቂቱ ከሙሉ በከፊሉ ይህን ይመስላል። በተጨማሪም ዲስክሪፕሽን ላይ የምናስቀምጣቸው መጽሐፍቶች አሉ። እነርሱን አንበቡ። ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልን። እናመሰግናለን።